በአውሮፓ ሀገራት የዓለም ዋንጫ ማጣሪያ የመጨረሻ ዙር ተጠባቂ ጨዋታዎች ምሽት ላይ ይደረጋሉ። ምድብ ሁለት ላይ የምትገኘው ስዊዘርላንድ ከኮሶቮ የምታደርገው ጨዋታ ከተጠባቂ ጨዋታዎች መካከል አንዱ ነው። ምድቡም በ13 ነጥብ እየመራች የምትገኘው ስዊዘርላንድ በ2026 ዓለም ዋንጫ መሳተፏን ለማረጋገጥ 10 ነጥብ ይዛ ሁለተኛ ደረጃ ላይ ከምትገኘው ከኮሶቮ ጋር ከባድ ፍልሜ ይጠብቃታል። ስዊዘርላንድ ወደ ዓለም ዋንጫው ለማለፍ አቻ ውጤት በቂዋ ነው። በምድብ ሶስት ስኮትላንድ ከዴንማርክ ጋር በቀጥታ የዓለም ዋንጫ ተሳትፏቸውን ለማረጋገጥ ሚገናኙበት ሌላኛው የምሽቱ ተጠባቂ ጨዋታ ነው። ዴንማርክ ምድቡን በ13 ነጥቦች እየመራች ሲሆን ስኮትላንድ በ11 ነጥቦች ትከተላለች። ለማለፍ ማሸነፍ ብቻ አማራጩ የሆነው ስኮትላንድ በሜዳው ሃምፕደን ፓርክ ስትጫወት አቻ መውጣት ዴንማርክን በቀጥታ ያሳልፋታል። ኦስትሪያና ቦስኒያ የሚያደርጉት ሌላኛው ተጠባቂ የምሽቱ መርሃ ግብር ሲሆን ምድብ ስምንት ላይ የሚገኙት ሁለቱ ሀገራት በ18ና 16 ነጥቦች አንደኛና ሁለተኛ ደረጃ ላይ መቀመጣቸው መርሃ ግብሩን ተጠባቂ እንዲሆን አድርጎታል። በሌሎች የምሽቱ ጨዋታዎች ቅዳሜ ላት ጆርጂያን አራት ለዜሮ ያሸነፈችው ሰራዊቶቹ ስፔን ከተርኪዬ ጋር ጨዋታዋን ስታደርግ ቤልጅየም ከስፔን ጋር ነጥብ ከሌላት ልቸንስታይን ጋር ትጫወታለች። በዚህ ምድብ ሰሜን መቅዶንያ ከዌልስ ጋር ጨዋታዋን ታደርጋለች። በሌሎች የምሽቱ የጨዋታ መርሃ ግብሮች ሮማኒያ ከሳን ማሪኖ፣ ቤላሩስ ከግሪክ፣ ቡልጋሪያ ከጆርጂያ፣ ስዊድን ከስሎቫኒያ ጨዋታቸውን ያደርጋሉ። ሁሉም የጨዋታ መርሃ ግብሮች ምሽት አራት ሰዓት ከ አርባ አምስት ላይ የሚደረጉ ይሆናል። አርሰናል ከቶተናም የሚያደርጉትን የሰሜን ለንደን ደርቢ የሚመሩት ዳኛ ታውቀዋል። የ40 ዓመቱ ማይክል ኦሊቨር በሰሜን ለንደን ደርቢ አርሰናል ከቶተናም ሆትስፐር የሚገናኙበትን የ12ኛ ሳምንት ጨዋታ የሚመሩ ዳኛ ሆነው ተመርጠዋል። ማይክል ኦሊቨር በአወዛጋቢ ሁኔታ ማይልስ ሉዊስ ስኬሊን በጥር ወር በቀይ ካርድ ከሜዳ ካስወጡት በኋላ የአርሰናልን ጨዋታ ሲመሩ ይሄ መጀመሪያው ይሆናል። ኦሊቨር ከዚህ ቀደም በአጠቃላይ 62 የአርሰናል ጨዋቶችን እንዲመሩ ተደርጓል። በእነዚያ ግጥሚያዎች መድፈኞቹ 50 በመቶ የማሸነፍ ደረጃ ቢኖራቸውም በ13ቱ ግን ተሸንፈዋል እንዳለ ማይክል ኦሊቨር በአርሰናል ጨዋታ ስምንት ቀይ ካርዶችን አሳይተዋል። እንዲሁም አንድ መቶ ዘጠኝ ቢጫ ካርዶችንም መዘዋል። የሳምንቱ ተጠባቂ የሰሜን ለንደን ደርቤ እሁድ ምሽት አንድ ሰዓት ከሰላሳ ላይ በኤምሬትስ ስታዲየም ይደረጋል። ክሪስቲያኖ ሮናልዶ ከዶናልድ ትራምፕ ጋር ሊገናኝ ነው። ፖርቱጋላዊው የአምስት ጊዜ የባልኦንዶር አሸናፊ ክሪስቲያኖ ሮናልዶ ዛሬ በዋይት ሀውስ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር እንደሚገናኝ ተዘግቧል። ዶናልድ ትራምፕ ከሳውዲ አረቢያው ንጉስ መሐመድ ቢን ሰልማን ጋር በዋይት ሀውስ የሚመክሩበት ጉዳይ ላይ ሮናልዶም እንደሚገኝ ታውቋል። የአርባ ዓመቱ ተጫዋች በቅርቡ ለዶናልድ ትራምፕ ያለውን ክብር በመግለጽ ከፕሬዚዳንቱ ጋር ስለ ዓለም ሰላም እና ተያያዥ ጉዳዮች መወየት እንደሚፈልግም ተናግሮ ነበር። ዓለም ሰላም ከሆነች ግባችን ያነው ነው። እርሷ ዓለምን ሊለውጡ ወይም ሊረዱ ከሚ ችሉ ሰዎች መካከል አንዱ ነው እና ይሄ ነው ዋና አላማው፣ ትራምፕን ማግኘትና ስለ አለም ሰላም መነጋገር ሲል ከፒርስ ሞርጋን ጋር በነበረው ቆይታ ተናግሮ ነበር። ሮናልዶ አክሎም አለም በቅርቡ የሰላም መንገድ እንደሚያገኝ ተስፋ አደርጋለሁ። እኔ የምፈልገው ያንን ነው። አንድ ቀን ከእርሱ ጋር ለመቀመጥ እድሉን ካገኘው የሚያመሳስለንን ነገር እነግረዋለሁ ሲልም ተደምጧል። ፖርቹጋላዊው የአልናስር ኮከብ ተጫዋች አሁን ላይ ከአመታት በኋላ ዳግም ወደ አሜሪካ ተመልሷል። የአርሰናሉ ተከላካይ ጁሪየን ቲምበር ጉዳት ገጥሞታል። የ24 አመቱ የቀኝ መስመር ተከላካይ ጁሪየን ቲምበር ትላንት ምሽት ሀገሩ ኔዘርላንድ ሉቲኒያን አራት ለዜሮ ባሸነፈችበት የዓለም ዋንጫ የምድብ ጨዋታ ላይ መጠነኛ ጉዳት እንደገጠሞ ታውቋል። በጨዋታውም ስልሳ አራተኛው ደቂቃ ላይ ተቀይሮ ወጥቷል። የተጫዋቹ የጉዳት መጠን ይፋ ባይደረግም አሰልጣኙ ሚኬል አርቴታ የቲምበር ጉዳት ከባድ እንዳልሆነ ማሳውቋል።